ምዕራፍ ስድስት። ስለ ኦሮሞ ስርዓተ ማኅበር የገዳ አመሰራረት። ገዳ የተባለው የኦሮሞ ስርዓተ ማኅበር የሉባ አቋም አመራረት አመሰራረት መቼ እንደተጀመረና ምን ጊዜ በስራ ላይ እንደዋለ በትክክል ለማወቅ አልተቻለም። አዛውንትም ስለዚህ ነገር ሲያስረዱ ጀበኔ ዱራ ጀልቀቤ ከጥንት ጀምሮ ሲሰራበት የኖረ ነው ከማለት በቀር በእንደዚህ ያለ ዘመን አይሉም። መነሻውን ሲያስረዱ ሆዶች ቃሎች የተባሉ ከዓለማዊ ነገር የራቁ ነቢያቶች ከእግዚአብሔር የሚገለጥላቸው የሚሆነውን ሁሉ ለተወሰኑ ሰዎች ይናገራሉ። ይህንንም የሚናገሩበት በተራራ ጥግ፣ በወንዝ ዳር ጥላ ባለ ትልቅ ዛፍ ስር ያልሰረረ ወይፈንና በግ እንዲሁም የፍየል ወጠጤ ታርዶ በአካባቢው ደም እየረጩ ስጋ ጠብሰው እያጤሱ ከእህል አይነቶች በምግብ መልክ አዘጋጅተው በቦታው እያስቀመጡ የሚጠጣውን እያፈሰሱ ከጸለዩ በኋላ ለእነዚህ ለተወሰኑ ሰዎች የታያቸውን ይናገራሉ። ይህንንም የመሰብሰቢያን፣ የመስገጃ፣ የጸሎት ቦታ ወልዳ አሉት። እነዚህም የተወሰኑ ሰዎች ከነሱ የሰሙትን ንግርት በየክፍላቸው ላለው ሕዝብ በየጊዜው ይነግራሉ። ሕዝቡም በታዘዘበት ቀን ሁሉ ወልዳ በተሰኘው ቦታ ተሰብስቦ የተነገረውን በመስማት ከላይ እንደ ተገለጸው የመሥዋዕቱን ተግባር ፈጽሞ ለፈጣሪው ለቶኪቾ ረቢ ለእግዚአብሔር ይጸልያል፣ ይሰግዳል። በኋላም እነዚህ ንግርቱን ለህዝቡ የሚያመላልሱ ሰዎች ገዳ ተባሉ። ቀጥሎም በእነዚህ በሆዶዎች ወይም ቃሎች ፈቃድ የሥርዓተ ሃይማኖት መሪዎች ሆነው ገዳ አያና የሚል ስም ተሰጣቸው ይላሉ። ገዳ ማለትም ምንም ግልጽ ባይሆን መልእክተኞች ወይም ማስረጃዎች ማለት ይሆናል። በተጨማሪም አበው ሲያስረዱ፣ ከዚህም በኋላ እነዚያ ሆዶች በየጊዜው ለገዳ አያናዎች በሚሰጡት መመሪያ የነገዱ ስርዓተ ሃይማኖት እየተስፋፋ ሄደ። ሕዝቡም ሁሉ ስርዓቱን እንዲማርና ፈጣሪውን እንደሚመልክበት ተደረገ እንዲያመልክበት ተደረገ። ቆይቶም ለገዳ ድርጅት ልዩ ስርዓት ተበጀለት። በዚህም ስርዓት መሰረት ገዳ አያና የተባሉት ሰዎች ተገርዘው ሉባ የሚባል ስም ተሰጣቸው። በእነሱም ቦታ ገዳ አያና ተብለው ሌሎች የሃይማኖት መሪዎች ማለትም መልእክተኞች ወይም ማስረጃዎች ተተኩ። የአሁኖቹ ገዳ አያናዎች ተገርዘው ሉባ ሆነው በቦታቸው ሌሎች ገዳ አያናዎች ሲተኩ ቀደም ሲል ሉባ የሆኑት ደግሞ አባ ቦኮዎች እንዲባሉ አደረጉ። የግርዘቱ ስርዓትም የሃይማኖት መሪ ሆነው እንዲቆዩት የቆዩት ገዳ አያናዎች ዕድሜያቸው አርባ ዓመት ሲሞላ ሉባ እንዲሆኑ ተደረገ። ከዚህ በኋላ የሃይማኖቱ መሪነቱ ከገዳ አያናዎች ሉባዎች፣ ከሉባዎች አባ ቦኮዎች ብልጫ እንዲኖረው የክብር ደረጃ ተሰጥቷቸው ከሆዶዎች ዘንድ እየቀረቡ የሚነገራቸውን ሁሉ ሕዝቡን በወልዳ ሰብስበው እየሰበኩ ስርዓቱን ማስተማርና ማስፈጸም በስፋት ቀጠሉ። በዚህ ወቅት እነዚህ የሃይማኖት መሪዎች ያስተዳደርም ሆነ የዳኝነት ሥልጣን አልነበራቸውም። እነዚህ አባቶች ስለ ሕዝብ ጸጥታና ሰላማዊ ኑሮ የሚያደርጉት ቢኖር የተጋጩትን ሰዎች በሃይማኖት አባትነታቸው በወልዳ እየጠሩ እየተቆጡና እየመከሩ በእርቅ መልክ ማስማማት ብቻ ነበር። በኋላ የህዝብ ብዛት እየጨመረ በሄደ ቁጥር አለመግባባትና መቃቃር እየቀጠለ ስለሄደና የእነዚያ ሃይማኖት መሪዎች ግሳጼና ምክር በአንዳንዶች ዘንድ ተቀባይነት ከማጣቱም በላይ በፖለቲካ ክፍል የተጠናከረ አቋም ባለመኖሩ ግጭቱ እየተባባሰ ሄዶ እስከ መፋጀት በመድረስ ምክንያት ችግሩን ለማስወገድ አንድ ዘዴ መፍጠር ግድ ሆነ። ሆዶች ወይም ቃሎች ይህ አመፅ በመብዛቱ አምላካችንን አስቆጥቷል ሲሉ ሉባዎችን ጠርተው ህዝቡን የሚያስተዳድር የሚዳኝ፣ የሚቀጣ ሰው እንዲኖር አድርጉ ብለው ነገሯቸው። ስለዚህም ሉባዎቹ ነገዱ በየጎሳው ስብሰባ አድርጎ ከመከረ በኋላ ለዚህ ስራ ተገቢነት ያላቸውን የተወሰኑ ሰዎች በየክፍሉ መርጦ፣ የተመረጡት ሰዎችም በአማካይም ቦታ ተገናኝተውና ተመካክረው አንድ ደንብ እንዲያወጡ አደረገ። እነዚህም የህዝብ ተወካዮች ብዙ ጊዜ ስብሰባ በማድረግ መክረው ሉባዎች በሃይማኖት መሪነት ስልጣናቸው ላይ አስገዳጅ የአስተዳደር መሪነትና ዳኝነት የማየት ስልጣን እንዲኖራቸው ተደረገ። ከዚህም ጊዜ ጀምሮ የገዳና የሉባ ስርዓት አቋም ተመሠረተ። የመሰብሰቢያ ቦታቸውንም ኦዳ ብለው ጠሩት። በዚህ መሠረት ሉባዎች ገዳዎችንና ብልህ የሆኑ አዛውንት ጋር እየተመካከሩ አባ ቦኮችን እያስመረቁ በየጊዜው ሕግ እያወጡ የኦዳ ስብሰባ በማድረግ ሕዝቡን እያስፈቀዱ ይሰሩበት ጀመር። ቆይቶም የአንድ ሰው ብዙ ጊዜ በሥራ ላይ መቆየት ኅብረተሰቡን ስላላስደሰተስ ሲያገለግሉ በቆዩት ሉባዎች ፋንታ አፍላ ዕድሜ ያላቸው ሉባዎች ተተክተው እንዲያገለግሉ በማስፈለጉና በሥልጣን ላይም የሚቆዩበት ጊዜ ገደብ ተደርጎለት የአንድ ገዳና የሥልጣን ዘመን ስምንት ዓመት ብቻ ሆኖ በየስምንቱ ዓመት የሉባ ምርጫ እንዲደረግም ተወሰነ። እንዲሁም ሉባዎች በመላይ የበላይ መሪ ሆነው አራቱን አቋም ማለትም የሃይማኖት፣ የአስተዳደር፣ የሕግና ደንብ ማውጣት ጋር የዳኝነት ሥራ በሚያከናውኑበት ጊዜ ሥራ ስለሚበዛባቸው የእነሱን ትዕዛዝ ተቀብለው ለሕዝቡ የሚያስተላልፉና የሚያስፈጽሙ በእያንዳንዱ ለሚ ወይም ንዑስ ጎሳ አንዳንድ የለሚ ቆሮዎች ለሚዎቻቸው ተመርጠው ከሚያቀርቡላቸው ሰዎች ውስጥ ሉባዎች እንዲሾሙ ቋሚ ሕግ ወጣ። እንዲሁም በሆዶች ወይም ቃሎች ንግርት መሰረት ለእያንዳንዱ የገዳ ዘመን በየስምንት ዓመት የሚለዋወጡ የሚከተሉት አስር ስሞች ተሰጡ። የገዳ ዘመን ስም ምችሌ ወይም ኪሌሌ ኪሎሌ የስሙ ፍቺ ተሰሚ ወይም ደውል። ሁለተኛ ሙዳና ወይም ሙላአታ የስሙ ፍቺ የሚታይ። ሦስተኛ ሮበሌ ወይም ቢፎሌ የስሙ ትርጉም ረዴት፣ እርጥበት አርከፍካፊ። አራተኛ ሜልባ ወይም ዲሎ ዘማች ወይም ተዋጊ። አምስተኛ ቢርመጂ ወይም ሆረታ ሀብት ልማት ይሆናል የስሙ ፍቺ። እነዚህ ከላይ የተዘረዘሩት የገዳ ዘመን ስሞች ሁለተኛው ለአንደኛው ተደራቢ ሆነው ቢጠሩ፣ አንደኛው ማለት በቅድሚያ የተጻፉት ተደራቢ ተደራቢዎች በቅድሚያ የሚጠሩበት ጊዜም አለ። እንዲሁም የእነዚህ የገዳ ስሞች በየስምንት ዓመቱ ሲለዋወጡ ቆይተው የመጀመሪያ የጎሳ አባት በአርባ ዓመቱ ገዳው ዙሮ ሲደርሰው ዋናና ተደራቢው ስም በፊት በተጠሩበት ተመልሰው ይጠራሉ። እነዚህ ክፍሎች አርባ ዓመት የገዳ ዘመን ሲደርሱ ቡታ ያርዳሉ፣ የቡታ በዓላቸውን ያከብራሉ ቢባልም ነገዱ ሁሉ በአንድ ቀን አያከብርም። ገዳውንም በአንድ ስም አይጠራም። ለምሳሌ አንድ ጎሳ አንድ ቀን የቡታ በዓሉን አክብሮ ገዳውን ሮብ በሌ ብሎ እንደሆነ ሌላው ቀን አክብሮ ገዳውን ሜልባ ኪሎሌ ወይም ምችሌ ብሎ ይጠራል። ሁሉንም የሚፈጽሙት ሆዶች በመደቡላቸው ወርና በመደቡላቸው ወርና ቀን መሆን አለበት። ሆኖም አልፎ አልፎ የቡታ በዓላቸው ቀን ሊገጣጠም ይችላል። ነገር ግን አባቱ ወይም ጎሳው ገዳውን ሮበሌ ብሎ ቡታ ያረደው በአርባ ዓመቱ ልጁ ጎሳው ወይም ቡታ ሲያርድ በአባቱ ገዳ ስም ሮበሌ ወይም በተደራቢው ቢፎሌ ብሎ ይጠራል እንጂ የአባቱን ገዳ ስም ለውጦ በሌላ አባት ገዳ አይጠራም። ኦሮሞዎች ሲመራረቁ ገዳ አባኬ ገኢ በአባት ገዳ ድረስ ተባብለው የሚመራረቁት በዚህ መሠረት ነው። ይሁን እንጂ ስለ ቡታ ማረድ ብዙውን ጊዜ የዕድሜ መደቡን ተከትሎ ቢሆንም ወደፊት እንደምናየው አንድ ሰው ዕድሜው ከፈቀደለት ጊዜ ጀምሮ ትምህርቱን ከሁለተኛ እስከ ሦስተኛ ገዳ በሚገባ ከተከታተለና በአራተኛው ገዳ ዶሪ ሆኖ ለሉባነት የሚያበቃውን ትምህርት ለመቀጠል እድሜው ሰላሳ ሁለት ዓመት ካልሆነ አይችልም የሚያሰኝ ልዩ የሆነ ምክንያት የለም። የገዳ ዘመን የሚቆጠረው የአንድ አባት ጎሳ ቡታ ካረደበት ዘመን ጀምሮ አርባ ዓመት ሲሆነው እንጂ የግለኛ ሰው እድሜ በመከተል ብቻም አይደለም። አንድ ሰው ተምሮ ከዶሪነት ለገዳነት ገቡነት ደርሶ ለሉባነት ታጭቶ ቡታ በሚያርድበትና ሉባ በሚሆንበት ጊዜ እድሜው ከአርባ ዓመት ጥቂት ሊያንስ ወይም ጥቂት በለጥ ሊል ይችላል። ሆኖም ከአርባ ዓመት አካባቢ መራቅ የለበትም። አባባሪ ስለ ገዳ ዘመን ስም አሰያየም የሚከተሉትን ስሞች ዜና ውዞ ኦሮሞ በተባለው ድርሰታቸው ሐተታ ውስጥ የሚከተለውን ስሞች ጽፈዋል። አንደኛ የሜልባ ልጅ ሀርሙፋ፣ ሁለተኛ የሮበሌ ልጅ ሙዳና፣ ሶስተኛ የኪሎሌ ልጅ ቢርመጂ፣ አራተኛ የቢፎሌ ልጅ ሙላአታ፣ አምስተኛ ሚችል የዘመነ ነገደ የዘመነ ገደም ስም ከሐርሙፋ በቀር በእነዚህ ስያሜዎች መጠራቱ ታውቋል። ነገር ግን በአባባሪ አጻጻፍ አንዳንድ ከመሠረታዊ ከመሰረታዊ የሆዶዎች ስም ያሜ አመዳደብ ጥቂት ለየት ያሉ ሆነው የሚታዩም ይገኛሉ። እነርሱም አንደኛ የገዳ ዘመን ስሞችን አባትና ልጅ አስመስለው መጻፋቸው፣ ሁለተኛ የአንዱን ተደራቢ የገዳ ዘመን ስም በመደቡ ውስጥ የሌላውን ሐርሙፋን በማግባታቸው ሦስተኛ ሌሎችን የገዳ ዘመን ስሞች ያለ ቦታቸውና ያለ መደባቸው ማቀናጀታቸው ሲሆን ይህን የስም አጻጻፍ የዚህ ጸሐፊ እንደገመተው ሉባዎች ለግንባር ቀደም ተዋጊ ጦር ረዳት የሚሆን ካረፈው ጦር አስፈላጊውን ያህል ሲሊኩ ለመታወቂያ ረዳት ጦር ለማለት የሚጠሩበት ስም ስለሚሆን ከዚህ ክፍል የተወሰደ ይመስላል። ይህ አርሙፋ የተባለው ስም ወደ መደበኛ የገዳ ስም መሆኑም ያጠራጥራል። ሆዶዎች ወይም ቃሎች የሚያደርጉት አስተዋጽኦ ከላይ እንደ ተነገረው ከፈጣሪ የተገለጸላቸውንና በዘመናት በሚደርሰው የሚደርሰውን ለሕዝብ እንዲያሰሙና በወቅቱ ሊደረግ የሚያስፈልገውን እንዲያስፈጽሙ ሥርዓተ እምነቱን እንዲሰብኩና እንዲያስተምሩ ለገዳ አያናዎች ለሉባዎችና ላባቦኮች መንገር ህዝቡ ፈጣሪውን ረስቶ ስርዓቱን እንዳያጓድልና የአምላክ ቁጣ እንዳይደርስበት የለመነው አንዲትን ተቀብሎ ልዩ ስም አውጥቶ አመቺሳ መባረክና መመረቅ ብቻ ነው። የሚተዳደሩበትም ህዝቡ ራሱ ፈቅዶ በሚሰጣቸው በረከት ነው። የገዳ አያናዎች ተግባርም ያንኑ የተለመደውን መልእክት ለሕዝቡ ማስተላለፍ ነው። ከዚህ ቀጥሎ አንደኛ ለሕፃን ልጆች የመወለድ ጀምሮ እስከ አንድ ገዳ ስለሚደረግላቸው እንክብካቤና አስተዳደግ እንዲሁም በዕድሜ ደረጃ ከበደሌነት እስከ ራባነት በየስምንት ዓመቱ የገዳ ዘመን የሚፈጽሙት ሥራና ትምህርት እንዴት እንደሚሳተፉ ከራባነት ያለፉ ዶሪዎች የሥራ ድርሻና ለሉባነት የሚያበቃቸው የሃይማኖትና የአስተዳደር የዳኝነትን ጥናት ያጠናሉ። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ምዕራፍ አምስትን እንዲያንብበን ጨርሰናል። ምዕራፍ ስድስትን እንቀጥላለን። የቻናላችን አባል በመሆን ቻናሉን ይደግፉ።